አንተ ግን ሁል ጊዜ አንተ ነህ። እኛንም በእድሜ ባርከህ በጤና ጠብቀህ ዳግም እንድንገናኝ የረዳህን የአብርሃም የይስሐቅ የያዕቆብ አምላክ ስምህ ለዘላለም ከፍ ከፍ ይሁን በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽንዕ ለአንተ ይገባል ከእርሱም ጋራ ከመንፈስ ቅዱስን ጋር ዛሬን ዘወትርን ለዘላለሙ አሜን። ተዘከር እግዚኦ ከመ መሬት ንህነ ሰብእሰ ከመ ሳዕር መዋዕሊሁ ወከመ ጽጌ ገዳም ከማሁ ይፈሪ ፍጥረታችን እርሱ ያውቃልና። አቤቱ እኛ አፈር እንደሆኑ አስብ። ሰውስ ዘመኑ እንደ ሳር ነው፣ እንደ ዱር አበባም እንዲሁ ያበባ። የእግዚአብሔር ዓይኖች የተባላቸው አባቶቻችን ካህናት፣ በተልእኮ ምስጢር የምትፋጠኑ ወንድሞች ዲያቆናት ከቁጣው ታመንቶ ዘንድ ከዓለም ለይቶ በደሙ የበዛችው የእግዚአብሔር ልጆች አባቶች፣ እናቶች፣ ወጣቶች የመንግሥተ ሰማያት ምሳሌ የተባላችሁ ሕፃናት ሁላችሁም ባፈቀረን በሞተልን ሞትን ድል አድርጎ በተነሳው በናዝሬቱ በኢየሱስ ክርስቶስ ፍጹም ሰላም እንደምን ቀረማችሁ? እንደምን አረፈዳችሁ? የጠዋት ድምፅ ነው። እንደምን ከፋሉ? ድምፃችሁ እንደምን አደራችሁ እንደምናረፈታቸው አሜን። ምስጋና የባህሪ ገንዘቡ የሆነ የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ሰማያዊ ሆነና መጠጥ ያስገኘች ድንግል በክሌ ወላዲተ አምላክ አይኗ፣ ፍቅሯ፣ እናትነቷ፣ አማላጅነቷ በሁላችን ላይ ይደርብን። የሉቃሱን ግን ምዕራፍ 12 ከቁጥር 16 እስከ 32 ዛሬ በቅዳሴው ሰዓት የተነበበው የመጽሐፍ ቅዱስ ክፍል ነው። የትምህርታችን ርዕስ በአንዳች አትጨነቁ የሚል ነው። በምን አትጨነቁ? በአንዳች አትጨነቁ ምን ማለት ነው? በአንዳች አትጨነቁ መጽሐፍ ቅዱስ ቤታችን ኢየሱስ ክርስቶስ በምሳሌ ለደቀ መዛሙርቱ የነገራቸውን ትምህርት ነው። ቅድም በዲያቆኑ በቅዳሴው መካከል ላይ ተዘከር እግዚኦ ከመ መሬት ንህነ፣ አቤቱ እኛ አፈር እንደሆንን አስብ። ሰውስ ዘመኑ እንደ ሳር ነው፣ እንደ ዱር አበባ ያብባል። መዝሙረኛው ቅዱስ ዳዊት

የተቀመጠው ደግሞ ይሄ ነው። ዛሬ ብዙ ጊዜ ብኖረን እና ስለ ሕይወት ብዙ በተማረን ደስ ይላል። ነገር ግን ባጭሩ ሁለቱን ነገሮች ብቻ አጣቅሰን ትምህርታችንን እንጨርሳለን። በዚህኛው የመጽሐፍ ቅዱስ ክፍል ላይ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ በምሳሌ ይነግራቸዋል። ጌታ ኢየሱስ ክርስቶስ እንግዲህ የትምህርት ዘመኑ ሶስት አመት ማለት ሶስት አመት ከሶስት ወር አይደል ያስተማረው። የመጨረሻው ከተጠመቀ በኋላ አገልግሎትን ጀመረ ወይም ወደ አገልግሎት ነው የገባው። በዚያ ውስጥ በርካታ ምሳሌዎችን ለነዚያ ለደቀ መዛሙርቱ ይነግራቸው ነበረ። ሲነግራቸውም እንዲሁ ከመሬት ተነስቶ አይደለም፣ አስቀድሞውም በነቢያት አፍ አናግሯል። በምሳሌ እንደሚያስተምር በምሳሌ እንደሚነግረን፣ አስተማሪ ለተማሪዎቹ ሲያስረዳ ትምህርቱ እንዲገባቸው ምን ያደርጋል? ምሳሌ እያጣቀሰ ያስተምራል። ለከስን በምሳሌ በምሳሌ አፍ ተባለ። በምሳሌ አፉን ይከፍታል ይናገራል። ጌታችን ኢየሱስ ክርስቶስን በምሳሌ ያስረዳቸው ነበረ እንዲላል የሉቃስ ወንጌል ምዕራፍ 12 ቁጥር 16 ላይ ምሳሌን መሰለላቸው አላቸው። እርሻው የበጀለት አገር የተመቸው አንድ ባለጸጋ ሰው ነበረ። እህሌን የማኖርበት የለኝምና ምን ላድርግ ብሎ በልቡ አሰበ። እርሱም አለ እንዲህ አደርጋለሁ፣ የቀድሞውን ጎተራዬ አፈርሳለሁ፣ ከርሱ የሚበልጥ ሌላ ደግሞ ተጨማሪ ከፍ ያለ ጎተራ ምን አለዋለሁ እሰራለሁ እህሌንም በረከቴንም በዚያ እሰበስባለሁ። ሰውነቴንም እንዲህ እላታለሁ፣ ሰውነቴ ወይም የሰበሰብ ሁልሽ ለብዙ ዓመታት ሊበቃሽ የደለበ ነፍስ ለይተ ወስዳታል። እንግዲህ ያቀራቀምከው ለማ ለሆን ነው። ሀብት ስለ ራሱ የሚሰበስብ ሀብቱ ከእግዚአብሔር ያለ እንዲሁ ነው ይላል። እንግዲህ ይሄ ባለጸጋ በጣም ባለጸጋ እንደነበረ ከበለጽግናውም በላይ ደግሞ አሁን ከፍ ያለ ባለጸጋ እንደሆነ፣ ቀድሞ ባለጸጋ ነበር። አሁን ደግሞ ሀብቱ እጅግ በዛለት የተደራጀለት የበዛለት ሀብት ሰፋለት ሰው ነበረ ያለው የአሁኑ ወቅታዊ ሀብቱ ቀድሞ ከሚያከማችበት ከሚሰበስብበት ጎተራው ይልቅ ይበዛል። ስለዚህ የቀደመው ጎተራዬን አፈርሳለሁ፣ እንደዋለሁ ሌላ አዲስ ጎተራ ደግሞ አዘጋጃለሁ። በዚህኛው ጎተራዬ ደግሞ ያሉኝን ሀብቶች በሙሉ ሰብስብበታለሁ፣ አከማችበታለሁ። ነገርን ወደ ሰውነቱ ይመለስና ነፍሴ ሆይ ሰውነቴ ሆይ ደስ ይበልሽ፣ ለብዙ ዘመናት ተኝተሽ የምትበዪ፣ ለብዙ ዘመናት ተትረፍርፎ የምታገኘው ሀብት አከማችቼ ልሻለሁ ላት አለው። ይል እግዚአብሔር፣ ደግሞ እንዲህ ይላል፣ አንተ ሰነፍ ሰው ስለ ብዙ አመት ታስባለህ። አሁን ይህንን በተናገርክበት ቅጽበት ነፍስንን ሞስጓት ደግሞ በበራሉ ይሁን በሰበሰብከው ለማለሆን ነው እንግዲህ ሁላችንም በህይወታችን ውስጥ ነገ የምንለው ነገር አለ። ስንሰራ ለነገ የምታገኙትን ገንዘብ ያገኛችሁት ቀን አታጠፉት። ምን ታደርጋላችሁ? ለነገ ነገ አንድ ነገር ቢሆን፣ ነገ አንድ ነገር ቢፈጠር፣ ነገ እንዲህ ቢሆን፣ ነገ የሚያ ቢሆን ብለን በሰው ሰውኛ የምናስበው የምናስረው ነገዎች አሉ። እግዚአብሔር ግን የነገ አምላክ ሳይሆን የዛሬ አምላክ ነው፣ ስሙ የተመሰገነ። የመቼ አምላክ ነው? ዛሬ ነው። ምስጋናም ዛሬ ነው፣ ብርታትም ዛሬ ነው። በፊቱ ቆመን የምንበረከክለት ነገ ሳይሆን ዛሬ ነው። የመዳን ቀን መቼ ስለሆነ ነገ መቼ ነው? እንዲሎ ሚለው ኮሳያስ አይደል ኢሳያስ እኮ እንዲሎ ሚለው በተወደደ ሰዓት ሰማይ፣ በመዳን ቀን ምረዳው። የመዳን ቀን ዛሬ ዛሬ ብቻ ሳይሆን አሁን ነው ይላል። እዚያብሔር ባሁን ስከፍታ አሁን ላይ ብዙ በረከት አለ። ነገ ግን የነገ አለ ከፋቷ ይበራታል። ነገ ኃጢአትም ጽድቅም ይመጣ ይሆናል። አሁን ላይ ስላለው ነገ ብቻ ነው ሁተኛ ሆኖ የምችለው አሁን ነው ያለ ነው ለነገ ነው የምናስቀምጠው። ጽድቅ የለም፣ ጽድቅም ከሆነ ዛሬ ነው። ምን በጸጉት ሆን ካለ ዛሬ ነው። ምን ስራ የገባው ነገር ካለ ዛሬ ነው። ከጌታችን ከኢየሱስ ክርስቶስ ስጋና ደም ጋር መቅረብም ያለብን ነገ ሳይሆን ዛሬ ነው። የነገ የእኛ አይደለም፣ ዛሬ ነው። ለዚህ ነው አንተ ሰነፍ ለብዙ አመታት ለነፍስህ የሚሆነውን አከባጭተሃል፣ ግን ዛሬ ለቤት በዚህ ቅጽበት ውስጥ አንተ ነፍስ ከሥጋ የሚለይ ቢመጣ ምን ታደርገዋለህ? የሰበሰብከው ሁሉ ለማን ይሆናል? ስለዚህ ያለ በሰውነታችሁ ውስጥ ስለምትበሉትና ስለምትጠጡት በአንዳች ምን አትበሉ ምን አትበሉ አትጨለቁ። ሁሉም በእርሱ ላይ ጣሉት፣ በሌላ ላይ ጣሉት አለ መጣን ነው። እግዚአብሔር ልጆች በእርሱ ላይ ስንደገፍ እርሱን ተስፋ ስናደርግ ሞት ከላያችን እንኳን ያልፋል ያመጣል። ለኛ የተወረወረው ሰይፍ ጠላት ይመጣል። ለኛ የተወረወረው ድንጋይ ጠላትን ይመጣል። ለጎልያን ይሆናል። ዳዊት ይዘምራል። እግዚአብሔር ከሚመጣው ጥፋት ሁሉ ያስፈልጣል፣ እግዚአብሔርን ስንደገፍ። ስለዚህ በአንዳች ነገር አትጨነቁ። አትጨነቁ ማለት አትዝሩ ማለት አይደለም። አትጨነቁ ማለት በጉልበቱ ጥረግራ የሚለውን ቃል የሚጋጭ አይደለም። አትጨነቁ ማለት ያለልክ አብዝቶ መጨነቅ በማይሆነውና በእኛ ቁጥጥር ውስጥ ያልሆነ ነገር ላይ አብዝቶ ጊዜ ማጥፋት እንደማይገባ ያስተምራል። የሰማይ ወፎችን ተመልከቷቸው፣ አይዘሩም፣ አያጭዱ ወተራ የላቸው፣ የሚሰበስቡበት ሀብት ንብረት የላቸው። ግንስ ማን ይመግባቸዋል? የሰማይ አምላክ ይመግባቸዋል አለ። ይህንን የነገረን ኢየሱስ ነው በምሳሌ ደቀ መዛሙርት ቦተላይ ናቸውን። ግን አንድ በፍ ተባትታ አንድ የሰማይ አሞራ ርቦት አያድንም። ለአሞራውን ምግብ ያዘጋጅበታል። ለወፎቹን የራሳቸውን ምግብ ያስተዳድላቸዋል። ሁሉም ጠግቦ ያድራል። እግዚአብሔር ይህንን ሁሉ ያደርጋል። እናንተ ታዲያ እነዚህን ተመልከቷቸው። አይፈትሙም አያዘጋጁ ለነርሱ ይሄ ያምርብኛል ላይሉ እነሱ ግን ያድርጓቸው አስውባቸዋል እንዳውም ሶሎሞን እንኳን በዘመኑ እንደነዚህ አበቦች ያጌጠ አልነበረም ይላል እንደነዚህ ተዋበ አልነበረም ተመልከቷቸው አበቦቹ እንዴት እንደሚያምሩ ሰው አበባ ሲያይ ደስ ይለዋል የደስታ ምንጮቻችን ናቸው እግዚአብሔር ግን ይህንን አደረገ ስለዚህ አንዳች አትጨነቁ ይሄንን ሁሉ ነገር ለሰማይ አምላካችሁ እርግፍ ግፍ ባድርጋችሁ ሰጡት። ሁሉም በእርሱ አደራ ሰጡት። ብዙ ጊዜ ሰዎች በየመኪናዎቻቸው ላይ የሚጽፉት ጥቅስ አለ። መንገድህን ለእግዚአብሔር አደራ ሰጥ ይላል ጥቅሱ። ትክክል ነው። መንገድ የተባለ ግን ጉዞ አይደለም፣ የህይወት ጉዞ ነው። ህይወትህን ለእግዚአብሔር አደራ ሰጥ ማለት ነው። ህይወታችን በእርሱ የተያዘ እንደሆነ እመኒ ቅድም እንዳልኩት

ነገሮ ስለወደቀው እንዲህ ይደረግበታል እያለ ተዘመረበት። እንትን ያስመልጣል። እግዚአብሔርን የሚደገፉ ሰዎች የት የተላጠ ስፍራ የሆነ ስፍራ እዚህ ወይም ወዲያ ሊሆን ይችላል። እግዚአብሔር ግን ከእርሱ ጋር ይሆናል። እርሱ ከእኛ ጋር የሚሆነው እኛ ከእርሱ ጋር ስለሆን ነው። ይሄ ሁሉ በእኛ ፈቃድ ነው። ፈቃዱ የኛ ነው። እግዚአብሔር ሲባርቅ ያለ ፈቃድ ያለው ይባርከናል። ግን ሲባርቅ መጀመሪያ የእኛን ፈቃድ ይፈልጋል። ልትድን ትወዳለህን? መዳን ትፈልጋለህን? ጥያቄ ይቀርባል። የምንመልሰው መልስ ግን እንደዚህ አበሽተኛ ከሆነ፣ አዎ ጌታ ሆይ፣ የሚያግዘኝ ሰው የለም እንጂ መዳን እፈልጋለሁ አለው። እግዚአብሔር ሲያድነን ታሪክን ነው ይቀይራል። ትናንትን ሁሉ ያስረሳል። የታመምንበትን ዘመን እንደ ታሪክ ነው የነበረ እንደለን ታሪክ እንድናወራ መታለማችንን በመከራ በጭንቀት ውስጥ እንዳለ እስክንረሳ ድረስ እግዚአብሔር ይባል ስሙ የተመሰገነ ይሁን። ነገር ግን አስቀድማችሁ መንግስትንና ጽድቁን ፈልጉ ሌላ ይጨመራል፣ እንዲህ ነው የሚለው። ምዕራፍ 12 ቁጥር 30 ላይ እንዲህ አላቸው ነገር ግን እግዚአብሔርን መንግስትና ሌላ ይጨመርላችኋል። ኛ በክርስቲያኖች የሚጠብቀው እግዚአብሔርን መንግስት መሻፍ ጽድቁን መሻፍ መንግስት በሰማይ እንደሆነች እንዲሁ ደግሞ በምድር ትሩን እያሉ እግዚአብሔርን በር ማንኳኳት መጸለይ መንበርከት ዘመኑ እንደምታዩት ነው። ሁልጊዜ እንደምንናገረው እንደ ሸማኔ መወርወሪያ እጅግ የፈጠነ ነው። ትናንት የነበሩ አጠገባችን የነበሩ ሰዎች ዛሬ የሉ። እኛ ከእነርሱ የተሻለ ጥቅም ስለሰራ ሳይሆን እግዚአብሔር የመሰናዶ ዘመን እየጨመረልን ነው። በዚህ ዘመን መጠቀም ደግሞ የኛ እድል ፈንታ ነው። ተዘከር እግዚኦ ከመ መሬት ንህነ፣ አቤቱ አፈር እንደሆንን አስብ። ምን እንደሆን አስብ። እኔ ቃል ሳለበው ምንድን ገርቤ ታውቃላችሁ? እግዚአብሔር የሰውን ልጅ ከአልማዝ ሰርቶት ቢሆን ኖሮ ያንን አልማዝ ለማግኘት ሰው ይንገዳደል ነበር ያለት እግዚአብሔር እኛ ላይ ሰላም ከወርቅ ቢሆን ኖሮ ይሸጥ ነበር። እግዚአብሔር ያበጀን ከአፈር ከሚረገጥ ከሚናቅ መሬት ከሆነ ለመንካ ተጸይፈን ጫማና ልብስ የምንለብሰው መሬት አፈሩን አበጅቶ የህይወት ከዚያም ደግሞ ህይወት ነፍስ ያለው ሰው ሆነ ይላል መጽሐፍ ቅዱስ ኦሪት ዘፍጥረት የህይወት እስትንፋስ ባለል። ስለዚህ ዳዊት ግን አለ መሰለህ፣ እግዚአብሔር ወይ አቤት ወይ መሬት እንደሆነ አፈር እንደሆንን አስብ፣ ምን እንደሆንን አስብ። ወደ አፈር እንትን አለ ትመለሳለህ፣ ሰው ወደ አፈር ይመለሳል። ብ ብዙዎቻችን ብህኖ የተበጁት የተዘጋጁት ከአፈር ስለነበረ ወደ አፈር ሄደዋል። እንደ ሳር ነን። ሳር ያድጋል መጀመሪያ በህፃነቱና የዋለን ከፍ ከፍ ይላል። በገጠሩ እንደምታየው ትልልቅ ሳር ይሆናል፣ ይቆረጣል፣ ይታጨዳል። ዘመኑ ሲደርስ ራሱ ባይታጨድም ራሱ ጎንበስ ያደረገ ራሱ ይገድናል። የሰው ልጅም እንዲህ ነው። ሰው በዚህ ምድር ላይ የተፈቀደለት ዘመን አለ። በዘመኑ የተፈቀደለትም የመቆያ ጊዜ ጨርሶ ያልፋል። በቅርቡ አንድ ትልቅ መምህር የዮሐንስ አፈወርቅ ቃል ተውሶ ሲናገር ሰማ። ሰዎች አሁን የሚቀሩት የማክሰኞ ሕያጆች የሮብ ሰዎች ናቸው ሚጠሯቸዋል እኔ ቃሉ ያስገርማል። ማክሰኞ ሮብ እና ሮብ ነን ማለት ነው። የሰው ልጅ እድሜ 50፣ 60፣ 70፣ 80 ነው። እንደውም ዳዊት የሚለው የሰው ልጅ እድሜ ቢበዛ 70 ቢበዛ ደግሞ 80 ነው ይልና፣ ከዚያ በላይ አሳርና ድካም ነው። ልጆችህን ታነሳለህ፣ ልጆች አስታጥቀዋል። እንዲህ ነው። መቼም ይሁን እድሜያችን፣ እሱም ቢሆን በቃ አይደለም። ከዚያ በላይ ምን ሆነ ነው የምንፈልገው ግን የሰው ልጅ እድሜ ተገደበ ነው። እና ምንድን ነው ያለው፣ የእሬብ ሰዎች የማክሰኞን ሟቾች ይቀራሉ፣ የሐሙሶች ደግሞ ሮሜ ቤትትን ይቀራሉ። የጊዜ ጉዳይ የቅድም ተከተል ነው እንጂ ሁላችንም እየተጠራን እንሄዳለን። ወደ ሸክላ ሰሪው እንሰበሰባለን፣ እንጠቀለላለን። መቼ እንደምንጠራ አናውቀውም። ስለዚህ ተዘጋጅታችሁ ጠብቁ ማለት ተጨነቁ ማለት አይደለም። የሚገባውን ፍሬ አፈታት መንግስቱን ሽታችሁ ጽድቁን ፈልጋችሁ ተዘጋጅታችሁ፣ ሌላ ሁሉ የሚጨመር ነው። ስለሚበላው ስለሚጠጣው አንዳች አትጨነቁ። እግዚአብሔር ምን ያዘጋጃል፣ ሁሉን ያስተካክላል። ምንብላውን ምንጠጣውን እርሱን ያደርጋል፣ ያስተካክላል። ለዚህ ደግሞ የታመነ ነው፣ ለዚህ የታመነ ነው። እግዚአብሔርን በምግብ እንዲህ ያደረገ ተብሎ አይታማም።

ጠልቻ አለው የሚል ዝ የተቸገረ ረቱን የሚለምን ምግብ የራበው ሰው የለም። አይደለም እግዚአብሔር እያኖረ በዚ ሁሉ ማለመች ትግን ያሳልፋል። ነገ ተስፋ እየሰጠ ያኖራል። ግማሹን በተስፋ ያኖራል፣ ግማሹን በዳቦ ያኖራል። ይሄ ሁሉ ግን የሚያስተዳድረው እግዚአብሔር ነው። ተጠሩት ደግሞ ሰሚ ነው፣ ይሰማል። በሩን አንኳኩ ብሏን ማንኳኳቱ ነው የሚጠበቅበት እንድናንኳኳ ምሕረቱም ቢበዛብ መንግስቱና ጽድቁን ፈልገን ሁሉም ሊጨመር እንደም ያምላካችን መልካምና በጎ ፈቃድ ይሆናል። አስቀድማችሁ ምንም ፈልገዋል መንግስትና ጽድቁ ሌላውስ ይጨመራል። በአንዳች አትጨነቁ። እግዚአብሔርን ሳንጨነቅ በይቅርታ ለምነ ነው፣ በምሕረት ለምነ ነው። ነገን ተስፋ ብቻ ሳይሆን ዛሬ ላይ አመን እናታመን በፊቱ ተንበረክከን ምስጋና አቅርበን ለእኛም የሚገባውን ፍሬን የሚያፈራ አምላካችን እግዚአብሔር ይፍቀል። በነገር ሁሉ የረዳን የጠበቀን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ የሆነ